የሚያንጸባርኩበት ስሜት ያሳለፍኩትን ስሜ ማንም አያልቅም። አሁን በጣም የራሴ ማዳመጥ እና ወደ ራሴ መመለስ ነው። ቡ ወንድማችን እንደዚህማ በቀላሉ እጅ አትስጥ። አይኖ ያነድዳል፣ ነገሩ ያብሳጫል። የዳኔ ስራ በጣም ያነድድ የሚያብሳጭ ነው። አሁን ያነድዳል ግን ደግሞ እሷ አንተ ሳታምን ቀርተህ አደለም፣ ዳኒም አምነው አደለም። አንደኛ እየተበቀለቻችሁ ነው። ሁለተኛ እየቀጣቻችሁ ነው። ሶስተኛ ደግሞ ያንተን ማንነት እያሳየች ነው። እኒሄ ነው አንደርስታንድ ያደረግኩት የሀይሜ መጨረሻ እስከማይ ድረስ በዚህ ነው መንገድ ነው የሚሄደው ማለት ነው። ሶ ቦቦ ወንድማችን ተረጋጋ፣ ይዞ ምንም አይደለም። በአንዴ እንዲማ እጅ አሳለፈ አትስጥ። እኛ በምናቀ ክል እኮ እናቀለን ከመጀመሪያ ጀምራችሁ ከነሱ ጋር ከመጣችሁ የምር ታቋቸዋላችሁ ማለት ነው። የሰው ልጅ መቶ በመቶ አለው ባትሉትም የምታቁትን ባል አክል ታቁታላችሁ ማለት ነው። ሶ ቦቡ እንደዚህ አይነት ልጅ አይደለም። የእውነት የትላንትናው ንግግር፣ የዳኔ ንግግር እመቤቴ ነው ሙላቸው። በጣም ያነድዳል፣ በጣም ያበሳጫል፣ በጣም እልህ ያዚዛል። የሰው ልጅ ደግሞ ያው ከልክ በላይ ሲያልፍ ሁሉም ጋር ያለ ነው እና አሁንም ቅማምዬ ከዚህ እኔ እንጃ። ዛሬ እስኪ እናያለን ብለን እኔ እንጃ። አዲስ ነገር ጠብቄ ነበረ። ዲክቶ ላይ የለቀቀችው ካያችሁት ማለት ነው ጠብቄ ነበረ። እስኪ እስከ በኋላ እንጠብቃለን ማለት ነው። ምንም በአንተ ተስፋ ቆርጥ አይደለም ቦቦ ሳታምነ ቀርታ አይደለም። ግን ታርገሳት የምር ታገሳት፣ ፍራንክ እያደረገች ነው ታገሳት በጣም ነገሮቹ ቢያናድዱ እንዴት፣ እንደ ሰው ልጅ እንደዚህ ያደርጋል? እንደዚህ ከሚያምር ፍቅራችሁ እንደዚህ ሰው ከሚቀናባችሁ እንደዚህ ገብቶ እንዴ፣ እናንተ በተለያዩ እነሱ በሰላም ይኖራል ብላችሁ ታስባላችሁ? እንዲ እውነት አይኖርም። ሶ እናንተ አሁን ሀይሚ ብትጋብዘው ለማውራት ብትጋብዘው እኮ ቦርኬ ብዙ ነገር ይስተካከል ነበረ፣ ግን እያጋበዘችው አይደለም ለማውራት ፈቃደኛ አልሆነችለትም። እስኪ የእነሱ ደግሞ ሪዝን እናያለን። ግን ይህንን ድራማ በአጭሩ ቢጓጭ የእውነት ጥሩ ነው፣ መጨረሻው ጥሩ አይሆንማ። አሁን እሱ ሌላ የማይሆን ውሳኔ ይወስናል እና በጣም ይከብዳል እና እስኪ እንጠብቃለን መጨረሻውን እንየው። ግን ደግሞ እኔ በጭራሽ እንደዚህ አታደርግም ነው የምለው። እሷ አሳታምነው ቀርት አይደለም አደለም እያልኩ ነው እና ብቻ አላቅም። ይሄ ነው እኔ የእውነት አንደርስታንድ ማደርገው ይሄ ነው። ምክንያቱም እንዴት እንዴት አስራ ሁለት ወር አብራት የሆነው በጣም የሚሳሳላትን ልጅ በጣም የሚያምናትን ልጅ እንደዚህ በዚህ በማይረባ ፕራንክ አሳልፋ ትሰጠዋለች?